አሜን በከመተጋባይ ክሙ በዛቴ ዕለት ከማሁ የአስተጋባይ ክሙ በደብረ ጽዮን ሰማያዊት በዚህ ቀን በዚህ ቦታ እንደተሰበሰብን በመንግሥተ ሰማያት እግዚአብሔር አምላካችን በአንድነት ይሰብስበን። ክቡር መላከ ሕይወት ከሲስ ንጉሴ የሀገር ስብከታችን ስራ አስኪያጅ ክቡር ሊቀ ካህናት ሞላ የስብከተ ወንጌል መምሪያ ኃላፊ፣ ክቡር መምህር ብርሃኑ የዚህ ታላቅ ወረዳ ሊቀ ካህንና የወንጌል አስተማሪ፣ ክቡራን ካህናት ሊቃውንት እጅግ የተወደዳችሁ እግዚአብሔር አምላክ የሽበት ዘውድ በላያችሁ ላይ የደፋላችሁ ታላላቅ አባቶች እናቶች፣ በዚህ ያላችሁ ሁላችሁ እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መልእክቱ ግሩም በሆነ መልኩ ተላልፏል። ምንም የምንጨምረው ነገር አይኖርም። ክቡራን የሆኑ ታላላቅ ሽማግሌዎች በቤተ መቅደሱ አውደ ምሕረት ላይ ቆመው የምስጋና በረከት ሲያወርዱ ማየት ነፍስን በሐሴት ይሞላል። የሀዲያ ሽማግሌ የረገመው የተረገመ የመረቀው ደግሞ የተመረቀ ይሆናል የሚለው ሀገራዊ አባባል ብቻ ሳይሆን በእኛ ሕይወት ላይ ወደ ገጠር መተን የአባቶችን የአንደበት ቃል ሰምተን አባቶች መርቀውን ከሄድን በኋላ በሕይወታችን ላይ የሚመጣው ለውጥ ምስክር ነው። ይሄ ምረቃ የሀገር ባህል ብቻ ሳይሆን መጽሐፍ ቅዱሳዊ እውነታ ነው። በኦሪት ዘፍጥረት መጽሐፍ ከምዕራፍ ሃያ ጀምሮ ዝም ብለን ስናነበው የበረከት ትርጉም ምን እንደሆነ ይገባናል። ባረኮ ያዕቆብ ለይሁዳ ወልዱ ካሎ ንጉሥ ዘይወፅ ምኔከ ያዕቆብ ልጁን ይሁዳን መረቀው ይልና ካንተ ከወገብህ ንጉሥ ይወጣል። ነገሥታት በእስራኤል ታሪክ ውስጥ የይሁዳ ነገዶች ናቸው። የይሁዳ ነገድ ነገደ ይሁዳ ነገሥታት ናቸው። ነገደ ሌዊ ካህናት ናቸው። ተመርቀው ስለመጡ ተባርከው ስለመጡ እንደዚህ ሆናችሁ በዕድሜ በጤና ቆማችሁ ስናያችሁ ምድሪቱ ላይ አሁን ባለው እውነታ ጥይት ድምፁ የማይሰማበት አካባቢ፣ ሰላምና ጸጥታ የሰፈነበት የበረከት አካባቢ፣ የወደቀው ፍሬ ሁሉ የሚበቅልበት፣ የታጨደው፣ የሚዘራው፣ የሚበቅልበት፣ የሚጎመራበት ለፍሬ የሚበቃበት ምድር ነው። ለምን ይመስላችኋል? አባቶቻችሁ አያቶቻችሁ፣ ወይም አያቶቻችን አባቶቻችን ስለ ባረኩ ምድሪቱን ስለመረቁ ነው። መርገመ አብ ይሰብር አይጽምተ ወመርገመ እም ይሰሩ መሰረተ ይላል የሰሎሞን መጽሐፍ። የአባት ርግማን አጥንት ይሰብራል። የእናት እርግማን ደግሞ ይብሳል፣ መሰረት ይነቅላል ይላል መጽሐፋችን። ከአባት ከእናት እርግማን እግዚአብሔር ይጠብቀን። የአባት የእናት ምርቃንን እግዚአብሔር በሁላችን ላይ ያሳድር። አሁን የተመረቀው ምርቃት የተላለፈው ቃለ በረከት በሁላችሁ ላይ ይደር። እግዚአብሔር ጸሎታችሁን ይስማ፣ ልመናችሁን ይቀበል። የተወለዱት ይደጉ፣ ሽማግሌዎች በሕይወት በጤና በደጃቸው ቆይተው ይመርቁ። እግዚአብሔር አምላክ ዝናሙንና በረከቱን አይንፈገን። ሀገራችንን ኢትዮጵያን የሰላምና የበረከት ምድር ያደርግልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔርን እናመስግን። እግዚአብሔር ስሙ የተመሰገነ ይሁን። ያለሁበትን ተደራ